ኢትዮጵያ እልፍ ዘመናትን ያስቆጠረ የሀገርነት ታሪክ ቢኖራትም ተገንብቶ ያለቀ ጠንካራ ሀገረ መንግስት ግን አልፈጠረችም። ኢትዮጵያን የመምራት እድል ያገኙ መንግስታት ሁሉ አፍርሶ ከዜሮ መጀመርን በመምረጣቸው ጠንካራ ሀገረ መንግስት እንዳይገነባ ዋነኛ ምክንያት ተደርጎም ይወሰዳል። ኢትዮጵያ ያልተቋረጠ ቀደምት የመንግስት ስርዓት ያላት ሀገር ብትሆንም ቅሉ በሂደቱ ፍጹም ዲሞክራሲያዊና ቅቡልነት ያለው ሀገረ መንግስት መገንባት ግን የውሃ ሽታ ሆኗል። ከስርዓት ለውጥ ጋር አብረው የሚፈርሱ ተቋማት ለፓርቲና ለስርዓት ግ ጋሎት ብቻ ደፋቅና የሚሉ ተቋማት መኖር እስካሁን ድረስ ጠንካራና ቅቡልነት ያለው ሀገረ መንግስት እውን እንዳይሆንም አድርጓል። ከዚህም ባሻገር እንደ ሀገር ችግሮች ሲያጋጥሙ ለመፍታት የሚካሄድበት መንገድ በራሱ በጥበብና በአርቆ አሳቢነት የታገዛ ለመሆኑ በሀገረ መንግስት ግንባታው ላይ አሉታዊ ተጽዕኖም አድርጓል። የሀሳብ ሌልናን የማይቀበለው የፖለቲካ ባህላችን ፖለቲካችን ምን አደረገው? ባለፉት ሀምሳ ስልሳ ሰባ ዓመታት አንደኛ ለፖለቲካ ገበያ ክፍት አደረገው። ሁለተኛ ጽንፈኝነት አክራሪነትና ግጭት በየጊዜው እንዲቀሰቀስ መነሻ ሆኗል። ስለዚህ ፖለቲካችን የሽፍታን እየወለደ ሄደዋል። ማለት ለነገ ከማሰብ ይልቅ ዛሬም ብቻ እንደሚሉ አይነት እኔ ከሞትኩ ሰርዶ ምን ይሰራል ይሉት አስተሳሰብ ሀገርን በእጅግ ወደ ኋላ አስቀርቷል። ደርግ ሲመጣ ልክ እንደ መሬት ሁሉንም ቢሮክራሲውን ምን የወረሰው በሂደት ምንድነው የተደረገው? ሁሉም አካላት የኢሰፓ ራዕይ የኢሰፓ መሪ የኢሰፓ ኦብጀክቲቭ አስፈጻሚ ነው የሆኑት። መከላከያ ውስጥ ብንገባ ለምሳሌ ከጀኔራሎቹ በላይ ወታደራዊ ኮሚሳሩ ነበረ ከፍተኛ ስልጣን ያለው ያ ደግሞ የፓርቲው ስትራክቸር ነው። ለፓርቲው ተጠሪ የሆነ ማለት ነው። ኢህአዴግ ወደ ስልጣን ሲመጣ ሁሉም ድርጅት የአብዮታ ዲሞክራሲ ተልዕኮ የሚያስፈጽም የተደረገው መከላከያው ኢትዮጵያዊ ከመምሰል ይልቅ ፓርቲውን ወደ መምሰል ደህንነቱም፣ ፖሊሱም፣ ሰብዓዊ መብት ኮሚሽን የሚባል ነበር፣ ምርጫ ቦርድ የሚባል ነበረ። እነዚህ የዲሞክራሲ ተቋማት የሚባሉት ማለት ነው ነበሩ በስም ግን የአብዮታዊ ዲሞክራሲ አገልጋዮች ስለነበሩ ችግር ነበር። ቅቡልነት ያለው ጠንካራ ሀገረ መንግስት እውን ለማድረግ የመደመር መንግስት ለኢትዮጵያ ስብራት ምክንያት የሆኑ ብልሹ የፖለቲካ ባህል መታከም እንዳለበትም ያስቀምጣል። ትናንትን ከዛሬ ዛሬን ከትናንትና ከነገ ካላስተሳሰርን የጋራ ነገ የለንም ብሎም ያምናል። በተሰበረ ድልድይ ባልጸና መንሰላል ወደ ተሻለ መዳረሻ መሻገር አይቻልም። ይልቅ በትናንት መልካም ስራዎች ዛሬን እየደመርን ለነገም መሰረት እያስቀመጥን እንጓዛለን። የመደመር መንግስት አሳሳቢ ነው። ከእንዲህ አይነቱ ስር የሰደደ የውድቀት ጉዞ ሀገርን ለማውጣት እና ለጠንካራ ሀገረ መንግስት ግንባታ ነፃና ገለልተኛ እንዲሁም ብቃት ያላቸው ተቋማትን መገንባት መፍትሄ አድርጎ የመደመር መንግስት እየሰራም ይገኛል። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል ያለፉ ስህተቶች የሚያርም የሚያርቅ ማስፋት የቀደሙ ድሎች ጠብቆ የሚያሰፋ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሀሳብና ተቋም፣ ሀብት ወረት ማንበር፣ ማቆየት ያስፈልጋል። የሀገረ መንግስት ግንባታ ጅምሩ ከግቡ እንዲደርስ ጠንካራና የማይናወጥ ተቋማዊ መሰረትም እንዲኖረው ማድረግም ግድ ይላል። የሀገር ግንባታ ፕሮጀክት አጀማመሩም ከዚህ መሰረታዊ አስተሳሰብ በመነሳት ኢትዮጵያውያን ያለፉትን ጥሩና ጥሩም ያልሆኑ ታሪኮችን ተቀብለው የአሁኗን እና የወደፊቷን ኢትዮጵያ በኩልና በህብረ ብሔራዊ አንድነቷ ለማጽናት ትልቅ አበርክቶትም ያደርጋል። የመደመር መንግስት ደግሞ ሀገረ መንግስት ግንባታው በትውልድ ቅብብሎች የሚጸና የእያንዳንዱ ዜጋ አሻራ ውጤት የሚታይበት እንዲሆን ለማድረግም እየሰራ ስለመሆኑ ማሳያዎቹም በርካታ ናቸው። ባለፉት አምስት ስድስት ዓመታት ውስጥ የምናየው ነገር አሁን ተቋማቱ ኢትዮጵያን መምሰል አለባቸው፣ መከላከያው ኢትዮጵያን መምሰል አለበት በሚል ከዚህ በፊት አብዮታዊ ዲሞክራሲ እንዲያገለግል የተሰጠውን ሬድ ቡክ አለች፣ አንድ ቀይ መጽሐፍ፣ እሷ ተቀይራ አሁን በሀገራዊ አጀንዳ ዙሪያ ሀገርን፣ ህዝብን፣ የሀገርን ብሔራዊ ጥቅም የሚጠብቅ የመከላከያ ሰራዊት እየተገነባ እንደሆነ እንመለከታለን። ትናንትን ከዛሬ ዛሬንም ከነገ የሚያቆራኙ ተደማሪ ሀሳቦችን በማሰባሰብ ህብረ ብሔራዊ አንድነቷ የተረጋገጠ ሀገረ መንግስት ግንባታን እውን ለማድረግም እየተሰራም ነው። መልካም ያልሆኑ እሴቶች እየታረሙ ጠንካራ ሀገራዊ ሴቶች ከትውልድ ወደ ትውልድ እየተሸጋገሩ ዘመኑን እየዋጁ ሲሄዱም ሀገር እየጠነከረች ከትውልድ ትውልድም ትሻገራለች።